አብዱልፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቁ ከጥቂት ሰዓታት በኋላም ካርቱምን ሙሉ በሙሉ ነጻ ወጥተናል ሲሉ አውጀዋል። በሀገሪቱ የመከላከያ ሚኒስቴርና ከፍተኛ የደህንነት ኃላፊዎች የተመራው ቡድን በዋና ከተማዋ ጁባ ወደሚገኘው የሬክማቻር ማቻር መኖሪያ ቤት በመግባቱና የምክትል ፕሬዚዳንቱን ጠባቂዎች ትጥቅ ማስፈታቱን የተቃዋሚው የሱዳን ህዝቦች ነጻነት እንቅስቃሴ ፓርቲው ገልጿል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን፣ የሰዓቱን አዳዲስና ወቅታዊ መረጃችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ቀዳሚ መረጃችን ስናልፍ የሱዳን ጦር ካርቱምን ሙሉ በሙሉ መቆጣጠሩን አስታወቀ። የሱዳን ጦር ኃይሎች አዛዥ አብዱልፈታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቁ ከጥቂት ሰዓታት በኋላም ካርቱምን ሙሉ በሙሉ ነጻ አውጥተናል ሲሉ አውጀዋል። ጄኔራል አብዱልፈታህ አልቡርሃን ጦሩ በ ካርቱም የሚገኘውን የሀገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠሩ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ለሁለት ተከታታይ ዓመታት በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበረውን ቤተ መንግስት መጎብኘታቸውም ተነግሯል። ፕሬዚዳንቱ በስፍራው እንደደረሱ ደስታቸውን በሚገልጹ የሀገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፈጣን ደራሽ ኃይሉ አማጽያን እጅ ነጻ መውጣቷንም አውጇል። ካርቱም ነጻናት ጦርነቱ አብቅቷል ሲሉም ተናግረዋል። ጦርነቱ ከጀመረ ከሁለት ዓመታት ወዲህ ቡርሃን በፕሬዚዳንቱ ቤተ መንግስት ሲገኙ ይህ መጀመሪያቸው እንደሆነም ተነግሯል። የእርስ በርስ ጦርነቱ እንደጀመረም የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በሀገሪቱ ጦር የሚመራው መንግስትም መቀመጫዋን በቀይ ባህር ወደሚገኘው ፖርት ሱዳን ለማዛወር ተገዶ ቆይቷል። ቀደም ሲል አንድ የጦር አዛዥ ወታደሮችን የአየር ማረፊያውን ሙሉ በሙሉ እንደተቆጣጠሩና የቀራቸው በስፍራው የተንጠባጠቡ የፈጥኖ ደራሽ ተዋጊዎችን ማጽዳት እንደሆነ ለሚዲያ አውታሮች መናገራቸው ተገልጿል። ሰሞኑን የሀገሪቱን ጦር የፕሬዝዳንቱን ቤተ መንግስት በድጋሚ ከተቆጣጠረና በፈጥኖ ደራሽ ኃይሉ ስር የነበሩ ሌሎች የመንግስት ተቋማትን ካስለቀቀ በኋላ በከተማው ያለውን ኃይል እያጠናከረ መጥቷል የተባለው ጦርነቱ እንደ አውሮፓውያን አቆጣጠር በሚያዚያ 2023 ከተጀመረ ወዲህም የፈጥኖ ደራሽ ኃይሉ የዋና ከተማዋን ካርቱምን አብዛኛውን ክፍል ተቆጣጥሮ እንደነበር ይታወሳል። በእርስ በርስ ጦርነት በአጠቃላይ በመቶ ሺዎች የሚቆጠሩ ሲገደሉ፣ ሚሊዮኖች ደግሞ ከቤት ንብረታቸው ጥለው ለመሰደድ ተገደዋል የተባለው የሱዳኑ የጦር ቃል አቀባይ በተጨማሪም የሀገሪቱ ጦር ኃይል በናይል ወንዝ ላይ የሚገኙና በደቡባዊ ካርቱም ጀብል አውሊያ የሚገኘው ወታደራዊ ካምፕን ጨምሮ ሶስት ከተሞችን የሚያገናኙ ድልድዮችን መልሰው መያዛቸውንም ተናግረዋል። ነዋሪዎቹን በዚህ ሳምንት የፈጥኖ ደራሽ ኃይሉ ተዋጊዎች ወደ ደቡብ አቅጣጫ በጀብል አውልያ ወታደራዊ ካምፕ አቅጣጫ እያፈገፍጉ መሆኑም ሲናገሩ ነበር። በሰራዊቱ የተለቀቀውና በሰው አልባ አውሮፕላን የተነሳው ተንቀሳቃሽ ምስል ሰዎች በግድቡ ላይ ባለው ድልድይ ሲያቋርጡም ያሳያል። በማህበራዊ ሚዲያ ላይ የተለቀቁት ቪዲዮዎች በማዕከላዊ ካርቱም የሚኖሩ አንዳንድ ሰዎች የፈጥኖ ደራሽ ኃይሉ አገዛዝ አብቅቶ የሀገሪቱ ጦር ሰራዊት ወደ ከተማዋ መግባቱን የፈጠረ ባቸውን ደስታም ሲገልጹም ተስተውለዋል። ከተማዋን ለቀው መውጣት ያልፈለጉ ወይም ያልቻሉ ነዋሪዎች በፈጥኖ ድራሽ አማጽያን ኃይሎች የጅምላ ዝርፊያ እንደተፈጸመባቸውም ሪፖርት ተደርጓል። ካርቱም ገበያዎች መዘረፋቸው፣ እንዲሁም በሁለቱም ተዋጊዎች እርዳታ እንዳይገባ በመከልከሉ የተነሳም የተባበሩት መንግስታት ድርጅት ረሃብ እየተቃረበ ነው ካለባቸው የሀገሪቱ አካባቢዎች አንዷ እንደሆነች ተነግሯል። የሰብአዊ መብት ተሟጋቾችም በከተማዋ የተፈጸሙ ፆታዊና ሌሎች ጥሰቶችንም ሰንደዋል። የፈጥኖ ድራሽ ኃይሉና የጦር ሰራዊቱ ያለልዩነት የሲቪል መኖሪያዎች ላይ ድብደባ ፈጽመዋል በሚልም ተከ ተከሷል። በዚህ ሳምንት መጀመሪያ ላይ የሀገሪቱ አየር ኃይል በገበያ ላይ በፈጸመው ድብደባ በርካቶች መሞታቸውን የዓይን እማኞችም ተናግረዋል። ካርቱምን መልሶ መያዝ ለሰራዊት ትልቅ ስኬት ሲሆን በጦርነት ውስጥ ስልታዊ ጥቅም ሊሰጠው ይችላልም ተብሏል። የፈጥኖ ደራሽ ኃይሉን አሁንም በምዕራብ ሱዳን የሚገኘውን ሁሉንም የዳርፉር ክልል የሚቆጣጠር ሲሆን በሀገሪቱ የሚካሄደውን የእርስ በርስ ጦርነት ገና አልተጠናቀቀም። ሁለቱም ተዋጊ ወገኖች በውጭ ኃይሎች የሚደገፉ ሲሆን የጦር መሳሪያ ከተለያዩ አቅጣጫዎች በገፍ ይገባላቸዋል። በሀገሪቱ ዘላቂ ሰላምን ለማስፈን የሚደረገው አለም ለማቀፍ ጥረትም እስካሁን እንዳልተሳካም የተነገረው። በሌላ በኩል የጎረቤት ሀገር የደቡብ ሱዳን ምክትል ፕሬዚዳንት ሪክ ማቻር በቁም እስር ላይ መሆናቸውን ፓርቲያቸው አስታወቀ። በሀገሪቱ የመከላከያ ሚኒስቴርና ከፍተኛ የደህንነት ኃላፊዎች የተመራው ቡድን በዋና ከተማዋ ጁባ ወደሚገኘው የሪክ ማቻር መኖሪያ ቤት በመግባቱና የምክትል ፕሬዚዳንቱን ጠባቂዎች ትጥቅ ማስፈታቱን የተቃዋሚው የሱዳን ህዝቦች ነጻነት እንቅስቃሴ ፓርቲው ገልጿል። እንደ ፓርቲው ገለጻ ከሆነም ዶክተር ማቻር በቁም እስር ላይ እንደሆኑም ተናግሯል። የፓርቲ ውጭ ግንኙነት ኮሚቴ ኤትኒክ ኤምፐራሪዝ ተናግረዋል። የአገሪቱ መንግስት እስካሁን ድረስ በጉዳዩ ላይ ያለው ነገር እንደሌለም የታወቀው ባለፉት ሳምንታት በሪክሽ ማቻርና በፕሬዝዳንቱ ሳልቫ ኬር መካከል ያለውን ግጭት እየተካረረ መምጣቱን ተከትሎ የተባበሩት መንግስታት ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ መሆኗን በመግለጽ አስጠንቅቆ ነበር። ሁለቱ መሪዎች ለአምስት ዓመት የተካሄደውንና አራት 400 ሺህ ገዳማ ሰዎችን የገደለውን እርስ በርስ ጦርነት ለማቆም የተስማሙትም ነሐሴ 2010 ዓ.ም እንደነበር ይታወሳል። ይሁን እንጂ ባለፉት ሰባት ዓመታት በተፈጠሩት ብሄር ተ ኮድ ውጥረቶችም እንዲሁም አልፎአልፎ በሚከሰቱ ግጭቶች ምክንያት ግንኙነታቸው እየሻከረ መምጣቱም ተገልጿል። የሪክ ማቻር ፓርቲ ምክትል ፕሬዝዳንት የታሰሩበት የደቡብ ሱዳን የአገር ውስጥ ጉዳዮች ሚኒስቴር ከሆኑት ከባለቤታቸው አንጀሊና ቲኒ ጋር እንደሆነም ገልጸዋል። ድርጊቱም ግልጽ የህገ መንግስትና የተሻሻለው የሰላም ስምምነት ጥሰት በማለት ጠርጥረውታል። አክለውም የተቀዳሚ ምክትል ፕሬዝዳንት ሂደቱን ያልተጠበቀ እስር የህግ የበላይነትን የሚሸረሽርና የሀገሪቱን መረጋጋት ስጋት ላይ የሚጥል ነው ተብሏል። የሪክ ማቻር እስር መዝገቡን ተከትሎ በደቡብ ሱዳን የሚገኘው የተባበሩት መንግስታት ተልእኮ አገሪቱ ወደ ጦርነት የምትመለስ ከሆነም ባለፉት ሰባት ዓመታት በብዙ ልፋት የተገኙ ውጤቶችን የማጣት ስጋት ላይ እንደምትወድቅ አስጠንቅቋል። ተልእኮ በወጣው መግለጫም ዛሬ ምሽት የአገሪቱን አመራሮች ወደ ሰፊ ግጭት ለመመለስ ጫፍ ላይ ቆሟልም ብሏል። የ2010 ስምነት በመጣስ ደቡብ ሱዳን ማውደን ብቻ ሳይሆን ቀጠናው ላይ ተጽዕኖ ያመጣል ሲልም አክሏል። የብሪታንያና አሜሪካ ኤምባሲዎች የዲፕሎማቲክ ሰራተኞቻቸውን ቁጥር የቀነሱ ሲሆን ዜጎቻቸው አገሪቱን ለቀው እንዲወጡም አሳስበዋል። የኖርዌይና ጀርመን ኤምባሲዎች በበኩላቸው በጁባ ያለ አምላክ ስራ ማቋረጣቸው ተነግሯል። በአገሪቱ ውስጥ የተባባሰው በነዳጅ ሀብት በበለጸገው የላይኛው ናይል ግዛት በምትገኘው ሰሜናዊት ከተማ ናስር ለሁለቱ ተቀናቃኝ ፖለቲከኞች ታማኝ የሆኑ ሀይሎች ግጭት ውስጥ መግባታቸውን ተከትሎ እንደሆነም ተዘግቧል።